ሰላሙ ወደ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን የመሸጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን አብራችሁን ቆዩ ውድ ብሎ ጎዶልያስ ኤሌክትሮኒክስ ዩቱብ ቻናል ተመልካቾቻችን በዛሬው ቪዲዮችን ለዚህ ምላችሁ የቀረበው ነው ኦቨኖችን ነው። በመጀመሪያ የምናየው ፎር ኤሌክትሪክ የሆነውን ዴልታ ኦቨን ይሆናል። ይህ እንግዲህ ዴልታ ኦቨን እንደምናየው ቶፕ ስቴንለስ ስቲል ነው። እንዲሁም ደግሞ ፎር ኤሌክትሪክ ነው እና ኤሌክትሪኮቹ እርስ በርሳቸው ያለው ርቀት ሰፋ ያለ ስለሆነ የምንፈልገውን ስ ውስጥ እንደምንፈልገው መጣር እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው ቴምበርድ ግላስ ስላለው የመጀመሪያ ነገር ምንድነው ከጨረስም በኋላ አብስለን ከጨረስን በኋላ መዝጋት እንችላለን። ከዚህም ደግሞ በተጨማሪ ምንድነው ከምንሰራበት ፓርት ውጭ የተለያዩ ነገሮች ቢፈናጠሩ ወጦችን ደግሞ የተለያዩ ነገሮች ቢፈናጠሩ መስጦቱ ላይ ስለሚሆኑ በቀላሉ ማጽዳት እንችላለን ማለት ነው። ላይ ያለውን መስጦት ማጽዳት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ቶፑ እንደምናየው ስቴንለስ ስቲል ስለሆነ አንደኛ ነገር ምንድን ነው ረጅም ጊዜ ሳይበላሽብንና ከለሩ ሳይቀይርብን መጠቀም እንችላለን። ከዚህም በተጨማሪ ደግሞ በቀላሉ መጸዳት ይችላል ማለት ነው። ያም ግን ቢሆን ምንድን ነው እዚህኛው ላይ በብዙ ጊዜ ወጦች ወይም ደግሞ የተለያዩ ነገሮች የሚገነፍሉ ከሆነ ይሄኛውን ፓርት ሊያበላሹት ወይም ደግሞ ቺኛውን ፓርት ሶሊዷን ፓርት ሊያበላሽብን ስለሚችሉ ግዴታ ምን ማድረግ አለብን? ያን ነገር ጥንቃቄ ማድረግ ይኖርብናል ማለት ነው። ያው እንግዲህ እነዚህ ማክሲመም እስከ አራት ዓመት፣ እስከ ሶስት ዓመት ያገለግላሉ። ነገር ግን ቅድም እንዳልኳችሁ በተለያዩ ነገሮች ከፈሰሰባቸው፣ የተለያዩ ነገሮች ከተጎዱ እነዛ ዲዩራብሊቲያቸው ሊቀንስ ስለሚችል ያን ነገር ጥንቃቄ ማድረግ ይገባናል። ከዚህም በተጨማሪ ደግሞ እዚች ጋር እንደምናያቸው ቀለል ያሉ ኮንትሮል ሲስተሞች አሉት። ከዚህ ጀምሮ የምናያቸው ሙሉ ለኦቨን ፓርት ያገለግለናል። እነዚህ ደግሞ አራቱ የላይኛውን ኮንትሮል ለማድረግ ያገለግለናል ማለት ነው። ከዚህ በተጨማሪ ደግሞ ይችኛው 1500 ዋት ናት። ይህም ሁለቱም ተመሳሳይ 1500 ዋት ናቸው። እነዚህ ደግሞ ሁለቱ አንድ ሺህ ዋት ናቸው ማለት ነው። እንግዲህ ወደ ውስጡ ፓርት በሚንገባበት ጊዜ የመጀመሪያው የምናየው እዚህ ጋር የምናየው በር ነው። ይሄ በር እንግዲህ እንደምናየው ደብል ግላስ ስለሆነ የመጀመሪያው ነገር በቀላሉ ማጽዳት እንችላለን። እዚህ ጋር የምትገኘው ሁለቱን ፕረስ በማድረግ እና በማውጣት ሁለቱንም ማዝዳት እንችላለን። ከዚህም ደግሞ በተጨማሪ ቴምበርድ ግላስ መሆኑ ምንድነው የመጀመሪያ ነገር ጥቅሙ አንደኛ ጥንካሬ ያለው ሃይ ቴምፕሬቸር ራሱ በጣም ሙቀት ቢሆን ራሱ ሊሰበርብን ሊበላሽብን አይችልም። እንዲሁም ደግሞ ከዚህም በተጨማሪ ደግሞ ውስጥ የሚሰራውን ነገር በቀላሉ ማየት እና ውስጥ የሚደረገውን ነገር ማየት እንችላለን ማለት ነው። እነዚህ ሁለቱ የምናያቸው እንግዲህ ሁለት ፓትራዎች አሉት። እነዚህ ፓትራዎች እንግዲህ ስቴንለስ ስቲል ስለሆኑ የመጀመሪያው ነገር በቀላል ቴምፕሬቸር ምግብ ይበስልና እንዲሁም ደግሞ ከዚህ በተጨማሪ ደግሞ ምንድነው ሳይዛቸውም ሰፋ ያለ ስለሆነ ለመካከለኛ ተለቅላለቤት እንዲሁም ደግሞ ሬስቶራንት የተለያዩ ነገሮች ስላሉ ያገለግለናል ማለት ነው። እንግዲህ ይሄኛው እንደምናየው ፓስታ፣ ፉርኖ፣ ላዛኛ የተለያዩ ነገሮችን መስራት ይችላል። ከዚህ በተጨማሪ ደግሞ እዚህ ታችኛው ላይ እንደምናየው እንግዲህ ይሄኛው ለስጋ መጥበሻ እና እንዲሁም ደግሞ ክብ ፓትራ ካለን ክቡ ፓትራ እዚህ ላይ አድርገን መጠቀም እንችላለን ማለት ነው። እንዲሁም ደግሞ ከዚህ በተጨማሪ እዚች ጋር እንደምናየው ግሪል ማረጊያ ስላለው እየተሽከረከረ ዶሮ፣ አሳ የተለያዩ ነገሮች መስራት ይችላል ማለት ነው። እንዲሁም ደግሞ ውስጡን በምናይበት ጊዜ ፋን አለው። ይህም ፋን ደግሞ ምንድን ነው የሚያደርግልን የላይኛውም የታችኛው እኩል በተመሳሳይ ሙቀት እንዲበስሉ ያደርግልናል። እንዲሁም ደግሞ ዴልታ ለየት የሚያደርገው የራሱ የሆነ ብሬከር ስላለው ይህም ብሬከር ገጥመን መጠቀም እንችላለን። ግን ከዚህ ብሬከር ሌላ በሶኬት መጠቀም የሚፈልግ ሰው በሶኬቱም መጠቀም ይችላል። ግን በጣም ተመራጭና ሪኮመንድ የሚሆነው በዚህኛው መጠቀም ነው። ለምንድነው? ሀይ የሆነ ሙቀት ወይም ደግሞ ሀይ የሆነ ዋት ካለ ራሱ ያጠፋልናል ማለት ነው። ስለዚህ በዚህ ብንጠቀም ተመራጭ አድርገዋል ማለት ነው። ከዚህም ደግሞ በተጨማሪ ይሄ ዴልታ ስልሳ በስልሳ ፎቶ ኤሌክትሪክ ኦቨን ለየት የሚያደርገው ነገር ምንድን ነው? እዚህች ጋር እንደምናት አነስ ያለች የተለያዩ ነገሮች ማስቀመጫ የምጠቅም ካቢኔት አለች። አሁን እዚህች ጋር የምንሰራውን ነገር በአንደኛው ነው፣ ሌሎቹ የማያስፈልጉ ከሆነ እነዛን ነገሮች አንስተን ውስጥ አድርገን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ የራሱ እግር ስላለው እዛ ጋር ገጥመን እግሩም እንግዲህ ፕላስቲክ ስለሆነ አንደኛ በተለያዩ ነገሮች ሊበላሽብን አይችልም። እንዲሁም ደግሞ ከቦታ ቦታ በቀላሉ ማንቀሳቀስ እንችላለን ማለት ነው። ይሄ ዴልታ ስልሳ በስልሳ ፎር ኤሌክትሪክ ዋጋው አርባ ሰባት ሺህ ብር ብቻ ነው ከነፃ ዴሊበሪ ጋር ያላችሁበት ቦታ ድረስ እናደርስላቸዋለን። በመቀጠል ደግሞ የምናየው የራሱ ዴልታ ማርክ የሆነውን ሁለት ኤሌትሪክ እና ሁለት ሲሊንደር ነው። ይህም እንግዲህ እንደምናየው ሳይዙ ስልሳ በስልሳ ነው። ወደ ውስጥም ወደ ጎን ስልሳ በስልሳ ነው። እዚሽ ጋር እንደምናየው ነው። እቺኛዋ 1500 ዋት አለው። ይሄኛው ደግሞ አንድ ሺህ ዋት አለው። እንዲሁም ደግሞ ለየት ያለ ነገር ምን አለው? ይሄ ሲሊንደሩ የመጀመሪያው ነገር የራሱ ስፓርክ ማለግ ያለው መብራት ካለ ኤነርጂ ሴቭ ያረግና ያለ ምንም ክርቢት ያለ ምንም ላይተር ራሱ ይለኩስልናል። ከዚህ በተጨማሪ ደግሞ ሴንሰር ሲስተም ስለሆነ እኛ እንኳን ረስተን ከፍተን ብንሄድ ራሱ እዚሽ ጋር በምናየው ሴንስ አማካኝነት ራሱ ሴንሳ አድርጎ ያጠፋልናል ማለት ነው። ያው እንግዲህ ሁለት ኤሌክትሪክ ሁለት ሲሊንደር ተመራጭ የሚሆነው ምንድን ነው? መብራት በሚኖር ጊዜ በማብራት መጠቀም እንችላለን። መብራት ደግሞ ከሌለ በሲሊንደር ፓርቱ አድርገን መጠቀም እንችላለን ማለት ነው። ይህም እንግዲህ እንደምናየው የራሱ ቴምፐርድ ግላስ ከቨር አለው። ይሄ ደግሞ ከቨር የሚያገለግለን የተለያዩ ነገሮች ሊፈናጠሩ አጠገባችን ኪችናችን ሊያበላሽብን አይችልም። እዚሁ መስታወት ላይ ስላለ በቀላሉ ማጽዳት እንችላለን ማለት ነው። ይህም እንግዲህ እንደምናየው ስቴንለስ ስቲል ስለሆነ በቀላሉ ማጽዳት ይችላል እንዲሁም ደግሞ ረጅም ጊዜ መስራት ይችላል። ከዚህ በተጨማሪ ግን ልናደረግ የሚገባው ጥንቃቄ እዚህ ላይ የተለያዩ ነገሮች ከፈሰሱ ሊያበላሽብን ስለሚችሉ እነዛ ነገሮች እንዳይገነፍሉ ጥንቃቄ ማድረግ ይገባናል። እዚች ጋር የምናያቸው እነዚህ አምስቱ ከዚችኛ ጨምሮ ቶፑን ኮንትሮል ለማድረግ ይጠቅሙናል። እነዚህ ደግሞ ሶስቱ እንዲሁም ደግሞ ከዚችኛ ጨምሮ ውስጠኛውን ኮንትሮል ለማድረግ ይጠቅሙናል ማለት ነው። ይህም እንግዲህ ዴልታ እንደምናየው ሁለት ግላስ ስለሆነ የመጀመሪያው ነገር በቀላሉ ከላይኛ ያለው አውጥተን ማጽዳት እንችላለን። ከዚህ በተጨማሪ ደግሞ እዚች ጋር ሁለት ግላስ ስላለው ምንድን ነው አንደኛ ሙቀት እንኳን ቢመጣ ሊሰበርብን ሊበላሽብን አይችልም ቴምበርድ ግላስ ስለሆነ፣ እንዲሁም ደግሞ በቀላሉ እችኛን ፕረስ በማድረግ አውጥተን ማጽዳት እንችላለን። ይህም እንግዲህ ቅድም እንዳየነው ሁሉ ሁለት ፓትራዎች አሉት። እነዚህ ፓትራዎች ፓስታ፣ ፎርኖ፣ ላዛኛ የተለያዩ ነገሮችን ለመስራት ያገለግሉናል። ከዚህ በተጨማሪ ደግሞ እዚህ ጋር ዝግ የሆነ ፓትራ ስላለው እዚኛው ላይ ስጋ የተለያዩ ነገሮች አድርገን መጥበስ እንችላለን። እንዲሁም ደግሞ ክቡ ፓትራ ካለን እዚኛው ላይ አድርገን መጠቀም እንችላለን ማለት ነው። እንዲሁም ደግሞ እችኛዋን በምናይበት ጊዜ የራሱ ግሪል ማድረጊያ ስላለው ዶሮ፣ አሳ የተለያዩ ነገሮች እየተሽከረከረ ማብሰል ይችላል ማለት ነው። እንዲሁም ደግሞ እችኛ እንደምናያት አነስ ያለች እዚህ ጋር እንደምናየው አነስ ያለች ካቢኔት ስላላት በዚችኛ ካቢኔት ማንጠቀምበትን አውጥተን ውስጥ ማድረግ እንችላለን። ይሄ ዴታ እንግዲህ ሁለት ኤሌክትሪክ ሁለት ሲሊንደር ስልሳ በስልሳ ሁለት ዓመት የካምፓኒ ዋራንት ያለው ነገር ግን ጥንቃቄ ማድረግ የሚገባ የመጀመሪያው ነገር የተለያዩ ነገሮች እዚህ ጋር እንዳይፈሱብን ነው። ከዚህም በተጨማሪ ደግሞ ምንድን ነው ላይኛው ላይ እየሰራ ካለ የታችኛውን አለማሰራት ነው፣ የታችኛው እየሰራ ከሆነ ላይኛውን አለማሰራት ነው። ያን ካደረገን ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ዋጋው 45,500 ብር ብቻ ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ቅድም ካየናቸው ለየት የሚል ተች ስቶቭን ነው። እቺኛ እንግዲህ ተችስቶቭ አሁን ላይ እንግዲህ ዘመናዊ የሆኑ ኪችን ካቢኔት ሲሰሩ እነዚያ ውስጥ የምትቀመጥናት እንደምናት መስጦቷ ብቻ ነው የምትታየን። እነዚህ ውስጥ የምናያቸው ፓርቶች በሙሉ ከሴራሚካችን በታች ወይም ደግሞ ከላይኛው ከሚለጠፈው በታች ስለሚሆኑ ቤታችን ላይ አንድ ውበትን ወይም ደግሞ አንድ ስቴፕን ኪችናችንን ከፍ የምታደርግልናት እንደምንም ደግሞ አራቱም ኤሌክትሪክ ነው። እንዲሁም ደግሞ ሰፋ ያለ ሳይዝን ስላለው እንደምንፈልገው የምንፈልገውን ነገር መጣድ እንችላለን ማለት ነው ከዚህም በተጨማሪ ደግሞ ወደ ማቴሪያሉ በምንገባበት ጊዜ ይሄኛው መጀመሪያ ፍለት የምናየው ቴምብርድ ግላስ ስለሆነ በሃይ ቴምፕሬቸር ወይም ደግሞ በምንም አይነት ነገር ሊሰበርብን ወይም ደግሞ ሊበላሽብን አይችልም። እንዲሁም ደግሞ እዚህ ጋር እንደምናየው የራሱ ኮንትሮል ሲስተም አለው። መጠቀም የምንፈልገውን እዚህ ጋር ተች ስክሪን ስለሆነ መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ለየት የሚያደርገው ምን አለ፣ የራሱ ታይመር አለው። እቺን ታይመር እንሞላልና አራቱንም በአንድ ላይ ማሰራት እንችላለን። ከዛ ታይመሩን እንሞላልና ሲጨርስ ራሱ ኦፍ እንዲያደርግልን ማድረግ እንችላለን ማለት ነው። እዚሽ ጋም እንደምናየው እንግዲህ እስከ ዘጠኝ ድረስ ፓወሩን ኦት እያደረግን መጠቀም እንችላለን ማለት ነው። እንዲሁም ደግሞ እንደምናየው ቴምብርድ ግላስ ስለሆነ አንደኛ የመጀመሪያ ነገር በቀላሉ ማጽዳት እንችላለን። ምንም ነገር ቢፈስበት ወደ ኤሌክትሪክ ፓርት አይገባም። በቀላሉ መጸዳት እና ውበቱን እንደጠበቀ ረጅም አመት ማገልገል ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚህ የታችኛውን እንደምናየው ፋን ስላለው የታችኛው ፓርክ ላይ ምንም አይነት ሙቀትና የተለያዩ ነገሮችን የመጋላ አይነት ነገሮችን አይፈጥርብንም ማለት ነው። ግን ከዚህም በተጨማሪ ማድረግ የሚገባን ጥንቃቄ ምንድነው ሲገጠም ከታች ያለውን ፓርክ። ክፍት ብናደረገው ተመራጭ ነው። ሙቀት ፈጥሮ የላይኛውን እንትን እንዳይልብም ማለት ነው። ግን የራሱን ፋን ስላለው ያ ደግሞ ተመራጭ ያደርገዋል ማለት ነው። ይሄ እንግዲህ ሮሻን ፎር ኤሌክትሪክ ተችስቶፍ ዋጋው 35 ሺ ብር ብቻ ነው። ከነጻ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላቸዋለን። ውድ የጎዶልያስ ኤሌክትሮኒክስ ዩትብ ቻናል ተመልካቾቻችን የዛሬ ቪዲዮአችን የእኔን መስል ነበር። ማንኛውም የቤት ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱ ማራሻችን በቁጥር አንድ ፊጋ ትራፊክ ላይቱ ጋር ወደ ጎዶሎ በሚወስደው መንገድ በቁጥር ሁለት ሲቪል ሰርቪስ ፊት ለፊት ፋንቱ ሱፐርማርኬት አጠገብ በቁጥር ሶስት ቡራዩ ከተመዳን እንገኛለን። ከዚህም በተጨማሪ በ0960 31 81 81 በመስመር ስልካችን 0116597020፣ 0116597030 ላይ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩትዩብ ቻናል ቤተሰብ የሆኑ እንዲሁም በቀጣይ ልንሰራላችሁ የምትፈልጉትን ነገር ነገርና አስተያየት ካላችሁ ኮሜንት ሴክሽን ላይ ያሳውቁን። ስለተከታተላችሁን እናመሰግናለን።